የኦቦ ታዬ የመጨረሻው ክፍል ከባዱ ልብ አንጠልጣዩ ጥሩ ተዋናይ የሚተውለው ጎበዝ ድርሰት የሚንጸባረቅበት ተብሎ ነበር የታሰበው። ተከታታይ ሴራዎችም በውስጡ ነበሩ። ታዬ ደንዳ ያነሳቸው አብዛኞቹ ሀሳቦች መሳይ መኮንን በሚባል ትሪ፣ አንዳርጋቸው ጽጌ በሚባል ማንቆርቆሪያ የቀረቡ ነበሩ። በስተመጨረሻ በነሱ ቀርበው የነበሩት ሐሳቦች ታየደንዳ በሚባል አበሚባል ጎርጓዳ ሳህን ቀረበ። አንድ አይነት ነው ተውኔቱ። በቃ ሰነፍ ደራሲ ነው የጻፈው፣ እዚህ ግባ ማይባል ዳይሬክተር ነው ምስሉን ያቀናበረው። ምንም አልቻለንም የማይባልም ዙፋን እየዘወረ ያለ። ምንም አቅም የለውም ብለህ መናገር አትችልም። ከህውሓት እስከ ኦነግ ከኦነግ እስከ ኮቬ ኮ እስከ ሸኔ ከሸኔ እስከ ፋኖ ከአንዳርጋቸው ጽጌ እስከ ጀዋር መሐመድ ጠላቱነን ብለው ያሰቡትን በሙሉ ከጨዋታ ውጭ ያደረገ ሰው፣ ሺህ ጎበዞች በአንድ ማህበር ምንም አያቅም ትሉት አላችሁ። ምንም አያቅም የምትሉትን ሰው እውቀት የለውም የምትሉትን ሰው ማሸነፍ ያልቻላችሁ ድንዙዞች ናት። ነገ ጌታቸው ረዳ ቁጭ ያለበት ወንበር ላይ የሆነ አንጫካናን ያለ ሰውዬ መጥቶ ቢቀመጥ አይጎረብጠኝም። ለሀገር የሚጠቅማት እሱ ነው። ሰላም ነው፣ ንግግር ነው፣ ወንበር ነው። አንተ በጦርነት ማስፈጸም ያልቻልከውን ሀሳብ የምታስፈጽምበት ጠረጴዛ አይደለም። ድርድር ድርድር የሆነች ነገር ይዘመታ የሆነች ነገር የምትቀበልበት በዛ መሀል ለህዝብ የሚሆን ሰላምን አመጠ የምትወልድበት ጠረጴዛ ከ15 ከ16 ዓመት በፊት ያላትን ቃል ሳይለውጥ መስመሩን ሳያዛንፍ ሀሳቡን ሳያምታታ መንገዱን ሳይለዋውጥ እምነቱን ሳይቀያይር ሀቁን ሳይገለባብጥ በከፊል ፖለቲከኛ በከፊል አሸባሪ፣ በከፊል ጋዜጠኛ በከፊል አሸባሪ፣ በከፊል ብልጽግና በከፊል አሸባሪ፣ እንደዛ አይቻል። ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት። ሰላም ጤና ይስጥልኝ። ወዴ ዮሐንስ ኮነር ቤተሰቦች እንዴት አላችሁ? ዮሐንስ ኮነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን ዕለታዊ አበይት ፖለቲካዊ ጉዳዮችን፣ ሰሞናዊ ቀጠናዊ ሁነቶችን፣ እንዲሁም ደግሞ አሁናዊ ክስተቶችን በራሳችን መንገድ በራሳችን ቋንቋ ማውራት መነጋገራችንን እንጀምራለን። ዮሐንስ ኮነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁን መጀመራችሁን ግን እርግጠኛ ሁኑ። እንድንሰፋ እንድንበዛ ሀሳባችን ተደራሽ እንዲሆን ስለሚያግዘን ማለት ነው። ዛሬም በቆይታችን የተለያዩ ርዕሰ ጉዳዮችን ነው የምንነጋገረው። የምስራች ብዬ ነው የምነግራችሁ። ምስር ብላ እንዳትሉ፣ ጮማ ብላ ብትሉ ብዙ ያስኬዳል። ምስር ብን ቦጠ ብቻ ይሁን፣ ቀልድ ነው። ምስር ብላ ማለት ትችላላችሁ፣ ግን ጮማ ብላ የሚለው ብዙ ተቀባይነት የሚኖረው ይመስለኛል። ቺና ልብላችሁ ደግሞ ጮማ ብላ እንዳትሉኝ ይሁን ብቻ፣ ጨዋታው ነው። ዛሬም በቆይታችን የተለያዩ ጉዳዮችን ነው የምንነጋገረው አስመራ እንገባለን፣ አለቀ አከተመ፣ አታንበረክኩን በእነኚህ ጉዳዮች ላይ ነው የምንነጋገረው የኢትዮጵያ ፖለቲካ የተቃዋሚዎች ጎራ እንግዲህ ሰሞኑን እንዳያችሁት ነው ከኦቦ ታዬ ውጪ ብዙም እዚህ ግባ የሚባል ነገሮችን እያገኘ አይደለም። ግን ለምን ሆነ የሚለውን የምናሳያችሁ ነው የሚሆነው። ጠቅላይ ሚኒስትሩ ትናንት ከፖለቲካ ፓርቲዎች ጋር በነበራቸው ውይይት በርከት ያሉ ነጥቦችን አንስተዋል። ለብዙ ፖለቲከኞች ያው እንደተለመደው ጠቅላይ ሚኒስትሩ ማስታገሻቸውን ጠቅ አድርገው ወግተዋቸው ሄደዋል። የባህር በር ጉዳይንም አንስተዋል። እሱንም ጥቂት በማይባል መልኩም እንዳሰው ይሆናል። ግን የምስራቹ ኢትዮጵያ አሸንፋለች። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ይህንን የምትለው ምን አግኝተ ነው ለምትሉኝ ሰዎች ማስረጃዎቼን እመዛለሁ። የኢትዮጵያ ፖለቲከኞች ሲዝን ዋን የተቃውሞ ሂደት ያለ ድል ተጠናቋል። ሲዝኑ ብዙ ኤፒሶዶች ነበሩት። አምስት ኤፒሶዶች በነበሩት በዚህ ሲዝን ውስጥ ከብርቱካን ድራማ እስከ ኢሃፓ ስብሰባ መርገጥ ድረስ ተከታታይ ክፍሎችን ተመልክተናል። የብርቱካን ድራማ አልተሳካም። የመምህራን አመፅ አልተሳካም። የሐኪሞች አመፅ አልሆነም። የሶሻል ሚዲያ ንቅናቄና ሰልፍ ከሱ በኋላም የተለወጠ ነገር የለም። የታየ ደንዳ ኢንተርቪው መለቀቅ ምንም የተደረገ ነገር የለም። የይሃፓ ስብሰባ ረግጦ መውጣት ምንም የተደረገ ነገር የለም። እነኚህ ነገሮች ቀላል የሚመስሉ ተራ የሚመስሉ ግጥምጥሞሽ የማይመስሉ ግን ደግሞ ግጥምጥሞሽ የሆኑ ታስቦባቸው የተደረጉ ተከታታይ ድራማዎች ነበሩ። ግን የጻፋቸው ሰነፍ ደራሲ ነው። ዳይሬክተራቸውም እዚህ ግባ ባይባል ምስል መከሰት የማይችል ደካማ፣ ተዋናዮቹም ለነፍስ መቅረብ አልቻሉም። በመሰረቱ እኛ የሴራውን ቀለም ስለምናውቀው ደራሲውን መለየት ብዙ አልከበደንም ነበር። ምንም እንኳን ድርሰቱ በብዕር ስም ቢቀርብም ለይተነዋል። ደራሲው አንድ ነው። መስመሩ አንድ ነው። ክሩ አንድ ነው። መንገዱ አንድ ነው። በብዕር ስም ተጽፎ ቢመጣም ቀለሙን አይተን ደራሲውን መለየት ብዙ አልከበደንም ነበር። ይህ ከብርቱካን ተነስቶ እስከ ኢሃፓ ስብሰባ መርገጥ ታስቦበት ሲካሄድ የነበረው ተከታታይ ድራማ ያለ ውጤት ተጠናቋል። ሲዝኗን የተቃውሞ ሂደት ታስቦበት ተጠንቶ ነበር የተደረገው ያለ ፍሬ ተጠናቋል። አክትሟል። ማለት ጨረስብ የኦቦ ታዬ የመጨረሻው ክፍል ከባዱ ልባን ጠልጣዩ ጥሩ ተዋናይ የሚተውለው ጎበዝ ድርሰት የሚንጸባረቅበት ተብሎ ነበር የታሰበው። ተከታታይ ሴራዎችም በውስጡ ነበሩት። ነገር ግን ጭራሽ የኦቦ ታዬ ኢንተርቪው ኤክስፓይርድ ያደረገ ሀሳብ ነው። ለምሳሌ ታዬ ደንዳ ያነሳቸው አብዛኞቹ ሀሳቦች መሳይ መኮንን በሚባል ትሪ አንድ አርጋቸው ፅጌ በሚባል ማንቆርቆሪያ የቀረቡ ነበሩ። በስተመጨረሻ በነሱ ቀርበው የነበሩት ሐሳቦች ታዬ ደንዳ በሚባል ጎድጓዳ ሳህን ቀረበ። ሌላ ምንም የተለወጠ ነገር የለም። አንድ አይነት ምግብ አንዳርጋቸው በሚባል ትሪ ቀረበ። ቀጥሎ ታዬ ደንዳ በሚባል ጎድጓዳ ሳህን ለገበታ በቃ ግን ምንም ትርፍ አልተገኘበትም። ለምሳሌ አማራን እንዲያደርጋለሁ ብሎ ብሎኛ አማራን አንዳርጋቸው ሲለን ነበር፣ እራሱ መሳይም ሲለን ነበር። ገዢ ያጣ ሐሳብ ነው። ኢትዮጵያን እንዲህ ያደርጋለሁ ብሎኝ ነበር። የመጀመሪያ ቀን እንዲህ ብሎኝ እንደዛ ብሎኝ የኖረ የሰማነው ሐሳብ ነው። ጭራሽ ኤክስፋየር ዳርጓል ሐሳቡ፣ ኤክስፋየር ዳርጓል። የመጨረሻው የሲዝኑ የመጨረሻው ተውኔት እሱ ይሆናል የሚል ግምት ነው የነበራቸው። ግን አንድ አይነት ነው ተውኔቱ በቃ ሰነፍ ደራሲን የጻፈው እዚህ ግባ የማይባል ዳይሬክተር ነው ምስሉን ያቀናበረው ለልብ የማይጠጋጋ ተዋናዮች ናቸው መድረኩን የሞሉት ያሎት ቀሪ ሂሳብ ላይ ደርሶ ተጠናቀቀ ማለት ነው። እችክር አንድ ሀሳብ ለማንጸባረቅ ነበር የተደረገችው፣ የአማራና የትግራይ ኤሊቶች የፖለቲካ ኤሊቶች አንድ ላይ ኑንና እንምጣባቸው ነበር። ምንም የተፈጠረ ነገር የለም። ይሄኛውን ካምፕ ደግሞ ለማስነሳት ታየደ እንዳ ራዶን እንዳ ጫሉን ደሳ ለመግደልም ታቅዶ ነበር። አልተሳካም። ያ ካምፕ እልም ያለ ኪሳራ ነው እየተከናነበው። ከዛስ አሁን ይመጡና አብይ አልቻለም ይሉናል። እኔ አንድ የህይወት ዘመን ትምህርት ብዬ ማስበው አንድ ነገር በየትኛውም ሚዛን ባለጋራ የሆነን አካል አቅም አሳንሶ ማየት ዋጋ ያስከፍላል። አናሳ እንኳን ቢሆን መዘጋጀት ያለብህ ከከባድ ጋር እንደምትጣላ እያሰብክ ነው። ምንም አቅም አይባልም። ሀገር እየመራ ያለ ሰው ምንም አልቻለንም አይባልም። ዙፋን እየዘወረ ያለ ሰው ምንም አቅም የለውም ብለህ መናገር አትችልም። በሻሻ ከምትባል ትንሽዬ መንደር ተነስቶ ወታደር ቤት ገብቶ ራሱን አብቅቶ ተራ ቢሮ እየመራ እንደና አቦይ ስብሃት ያሉ ሰዎችን ኢትዮጵያን እመራለሁ የሚል የሚነግር ጓዶቹ በሙሉ አንድ ቀን ኢትዮጵያን እንደሚመራ የሚያውቁት ብሎም ያደረገ አርጎም ስልጣን ላይ ወጣ። ስልጣን ላይ ወጥቶም ከህወሓት እስከ ኦነግ፣ ከኦነግ እስከ ኦፌኮ፣ ከኦፌኮ እስከ ሸኔ፣ ከሸኔ እስከ ፋኖ፣ ከአንዳርጋቸው ጽጌ እስከ ጀዋር መሀመድ ጠላቱነን ብለው ያሰቡትን በሙሉ ከጨዋታ ውጪ ያደረገ ሰው ሰርቫይቭ አርጓል። አይተነዋል። ነጋሪ አያስፈልገንም። ሺ ጎበዝ ጎበዝ አንድ ላይ ሆነን አንድ ሰነፍ ገጠምን አላችሁ፣ አልቻላችሁ። ሺ ጎበዞች በአንድ ማህበር ምንም ማያውቅም ትሉት አላችሁ? ምንም ማያውቅም የምትሉትን ሰው እውቀት የለውም የምትሉትን ሰው ማሸነፍ ያልቻላችሁ ድንዙዞች ናችሁ። ተቃውሞ በሲዝን ከፍላችሁ በክፍል በክፍል አቅርባችሁ አንዱም ሲዝናችሁ መሬት መንካት ያልቻለ ደካሞች እመኑ። ቀርጥፎን የበላችሁ የቀረችው ሻዕቢያ ናት። የጊዜ ጉዳይ ነው። ኤማተሮፍታ የጊዜ ጉዳይ ነው እና ያለን እሱ ውነት ወነት የምትለው ሻዕቢያ ናት። ታያለ እሱንም የቀረ ጠላት የለውም አብያ የቀረ ጠላት የለው የቀረ እዚህ ግባ የምትለው ጠላት የለው ሌላው እንዳለ ሰነፍ ደራሴ የጻፈው ድኩም ምስል ከሳች የተጠበበበት የማይረቡ ተዋናዮች የተሰገሰጉበት አሰልቺ ተከታታይ ድራማ ሲዝኗኑ አልቋል አሁን ጥቂት ጊዜ ብሬክ ያደርጋሉ። ፕሪሌክሽን ጦርነት ፕሪሌክሽን ከምርጫ በፊት ያለ ብጥብጥ ለመፍጠት የሆኑ የሆኑ ስራዎችን ሰርተው ይመጣሉ ሰሞኑን ስላት የነበረች አንድ ጉዳይ ነበረች ስናነሳት፣ ከመረቋ ጉርሱኝ፣ ከስጋው ጦመኛ ነኝ አይሰራም የኢትዮጵያ ፖለቲከኞች እያልን ነበር። ትላንትና ክቡር ጠቅላይ ሚኒስትሩ ነገሯቸው እችኑ፣ አስረግጠው ይህንን ነው ስንል የሰነበት ነው ኛ በከፊል ፖለቲከኛ በከፊል አሸባሪ መሆን አይቻልም። ምረጡ። በከፊል የሰላም አባት በከፊል በጦርነት ቀስቃሽ በከፊል የሰላም አያት በከፊል የጦርነት ቅማያት መሆን አይቻልም። ከስጋው ጾማለን ከመረቁ አጉርሱኝ አይሰራም አሉ። እስቲ እንመልከተው። በከፊል ፖለቲከኛ በከፊል አሸባሪ፣ በከፊል ጋዜጠኛ በከፊል አሸባሪ፣ በከፊል ብልጽግና በከፊል አሸባሪ እንደዛ አይቻለም። መምረጥ ነው። ይህ የሚቀላቀልበት ልክ በጣም ሰፊ ነው። ኢትዮጵያ ውስጥ አንድ አባባል አለ ከስጋው እጾም አለው ከመረቁ አድርግልኝ የሚባል ነገር አለ። የሚጾም ሰው ከስጋውም ከመረቁም ነው የሚጾመው፣ እንጂ ስጋ ስጋውን ጾም አለው መረቅ መረቁን አድርግልኝ ማለት ትክክለኛ አባባል እንዳልሆነ ሁሉ ሲመች ሲመች በሰላም ሳይመች ሲቀር ደግሞ በኃይል ታገላለው ትክክለኛ ስላልሆነ እንዲሁ ነው። እንደ ኃይለኛ ራሳችሁን መመልከት አቁም። አንዳንድ ፖለቲከኞች እንደ ኃይለኛ ነው ራሳቸውን የሚያዩት። እነሱ ባይኖሩ ሀገር የምትተረማመስ እነሱ ባይኖሩ ሀገር የማትቀጠል ይመስላችኋል። ራሳችሁን እንደ ኃይለኛ አትዩ። ስታችኋል፣ ተንበርክካችኋል፣ ተሸንፋችኋል። እንደ ተሸናፊ አክታርጉ እንዳሸነፈማ ያክታታርጉ። ያሸነፈ ድል ያደረገ የቆመውን ሰው የማየ ነው እኮ ብራዘ፣ ምንድን ነው ምትለው? ምንድን ነው ምትለው? አየ ነው እኮ የቆመውን ሰውዬ ያሸነፈውን ሰውዬ አየነው። ክንዳን ጌታቸውን፣ ብርሃኑ ነጋን፣ ረጋይ በርሄን ደርድሮ ሲወያይና ሲያወራ እሱን ነው የምንፈልገው። ነገ ጌታቸው ረዳ ቁጭ ያለበት ወንበር ላይ የሆነ አሁን ጫካናን ያለ ሰውዬ መጥቶ ቢቀመጥ አይጎረብጠኝም። ለሀገር የሚጠቅማት እሱ ነው። ሰላም ነው፣ ንግግር ነው፣ ወንበር ነው። ምንድነው? ይሄ ክብ ጠረጴዛ ነው። እኔ ባለፈው ስላችሁ የነበረው ጉዳይ አላል አዲሱ የቱሪስት መዳረሻ ያለው ኢትዮጵያ ውስጥ አራት ኪሎ ነው ክብ ጠረጴዛ ይባላል ወደዚህ አዲስ የቱሪስት መዳረሻ ኑና ተነጋገሩ አውሩ ሀሳብ አንሱ ሀሳብ ጣሉ ተማከሩ ከዛ በመለስ ያለው ጨዋታ ብዙ የሚጠቅም አይደለም አይረባንማ ሌላ ሀገር የለንም ለማን ነው እንትን የምትሉት ለማን ነው የምትታገሉት አይሆንም ጠቅላይ ሚኒስትሩ ትናንት አንድ እንትን ብለዋል ከዚህ ጉዳይ ጋር ተያይዝ ሊሆንልኝ የሚችል ጉዳይ የሰላም እጦቱ ምንጭ ፍላጎትን በኃይል ለማስፈጸም መሞከር ነው ብለዋል። እስቲ እንመለከተው። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ፣ ፋውንዴሽኑ ግን ምንድን ነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቅር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል። ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀረ ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገትኩ በስተቀረ ክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው። ይሄ በጣም ትክክለኛ ሀሳብ ባለፈውም አንስት እኛ እያነሳ ነው ነበረ። ይሄ ፍላጎትን በኃይል ማስፈጸም፣ ለምሳሌ አሁን ድርድር ድርድር ሲባሉ አንዳንድ ፖለቲከኞች የድርድር ጠረጴዛ ላይ ይዘው የሚመጡት ሐሳብ በጦርነት ማስፈጸም ያልቻሉትን ነው። ለምሳሌ ፋኖ የድርድር ነጥብ ብሎ ሲዘረዝር መከላከያ ከአማራ ክልል ይውጣ፣ ሁሉም ታጣቂ ከአማራ ክልል ይውጣ፣ የመንግስት መዋቅር ሙሉ በሙሉ ይፍረስ፣ ከዛ እንነጋገር ዋሪ ሚ ይህንን ማድረግ የሚችል ከሆነ መንግስት መጀመሪያ ለምን ይዋጋል? አንተ በጦርነት ማስፈጸም ያልቻልከውን ሐሳብ የምታስፈጽምበት ጠረጴዛ አይደለም ድርድር። ድርድር የሆነች ነገር ይዘመታ የሆነች ነገር የምትቀበልበት በዛ መሃል ለህዝብ የሚሆን ሰላምን አመጣ የምትወልድበት ጠረጴዛ ዳሴ እነኝኞቹ ሲጀመር ጦርነት ውስጥ የሚገቡት ፍላጎታቸውን ለማስፈጸም ነው። ሲቀጥል ድርድር ብለውም ለመደራደሪያ የሚያመጡት ያንኑ እንትን ነው። ለዛ ለዛማ መንግስት መጀመሪያ ለምን ይዋጋል? ይሄው ባንኩም ታንኩም እንኩ ቻው እየተባረከ ይሁን እንደምታረጉ አርጉት። ምንም ነው የሚያምን እንደዛ የሚባል ነገር የለም። ወፍ የለም። እንደዛ የሚባል ጨዋታ የለም አይሰራም ጠቅላይ ሚኒስትሩ እንዳሉት ከመረቋ ጉርሱኝ ከስጋው ጠመኛ ነኝ እያልክ ትኖራታለህ እንጂ ሌላ ነገር አታደርግም አታደርግም ፍላጎት በኃይል እንደዛ የሚባል ነገር የለም በድርድር ዓለም እንደዛ ሲጀመርም እኔ አቋም አላቸውም ብዬ እንትን ብዬ አላስብም። ያው ጠቅላይ ሚኒስትሩ ያረሱት ይሄ ለሕዝብ ብዬ ነው ለሕዝብ ብዬ ነው የሚባል ሀሳብ መመሪያ ያግታል ለሕዝብ ብሎ ነው። እስቲ እንመልከተው። ሁለተኛው ደግሞ የፖለቲካ ንግድ ነው፣ መብት ሽፋን ነው። ለምሳሌ የኦሮሞ በመብት አልተከበረም ብሎ ክላሽ ይይዛል፣ ግን ኦሮሞ ያግታል፣ ኦሮሞ ይዘርፋል፣ ኦሮሞ ይገላል። ያ ሽፋን ነው። ዋናው ፍላጎት ጥቅም ነው፣ ንግድ ነው፣ ዘረፋ ነው። የታጋይ ዘራፊ ማለት ነው። ሽፍታ ድሮም ነበር። የአሁኑ ደሞ በዚያ መልክ ራሱን አሻሽሎ እርስ በርሱ የማይተዋወቅ ግሩፕ ራሱ አንድ ግሩፕ ጅማ፣ አንድ ግሩፕ ወለጋ፣ አንድ ግሩፕ ሸዋ ቢሆን በአንድ ስም ይጠራል። ግን ዘራፊ ነው፣ አጋች ነው። ለምን እንደዛ ሆነ ያላችሁ እንደሆነ ህዝባዊነትና ህዝበኝነት ተቀላቀለ ኢትዮጵያ ውስጥ። ትምህርት ቤት ማሰራት ለህዝብ ብዬ ነው። ትምህርት ቤት ማፍረስም ለህዝብ ብዬ ነው። አስተማሪ ማገት ለህዝብ ብዬ ነው። ትግል ነው። ማዳበሪያ አርሶ አርሶ አደሩ ጋር እንዳይደርስ መንገድ መዝጋት ትግል ነው። ከዚያ ደግሞ መንግስት ማዳበሪያ አልሰጠም ብሎ መጮህ ትግል ነው። እንደገና እንዳያችሁት ለህዝብ ብዬ ነው። እንዲህ የምናደርገው ለህዝብ ብለን ነው የሆነ መከራ የምንፈጥረው ለህዝብ ብለን ነው፣ እንደዛ የምናደርገው ለህዝብ ብለን ነው ይለዋል። ወፌለች ለህዝብ ብሎ መመሪያ ያንበረክካል። ህዝብ የሚባል ነገር አያውቅም። ይህ የሚያውቁት የህዝብ ትራንስፖርት ብቻ። እሱንም ከህዝብ ትራንስፖርት ላይ አውርዶ ለማገጥ ካልሆነ በስተቀር ሌላ ለምን ጉዳያቸው ሆኖ አያውቅም። ሰሞኑን እኛ ስናነሳ የነበረው የግል ጥቅም ነው። ማገት ማሳገት የለመደ ኃይል ነገ ጠረጴዛ ላይ ብታስቀምጠው ራሱ አምስት መቶ ሺህ ሦስት መቶ ሺህ አራት መቶ ሺህ አግቶ መቀበል ለምዶ በድርድር ጠረጴዛ ሰጥተው ስልጣን ብትሰጠው ራሱ እሺ ብለው ላይሰራ ሰራ ለምዶ አላ ገንዘብ እዛ በምንም መስፈርት በፔሮል ይሄን ልትከፍለው አትችልም። በመንግስት ስኬል ይሄን ልትከፍለው አትችልም። አግቶ ዱርዬ ሆኖ መጥቶ ማጅራት ቀምቶ ምናምን የሚያመጣውን ገንዘብ ልትሰጠው አትችልም፣ አትችልም። እና እዛ ጻር ማየትም በጣም ያስፈልጋል። ሌላው ትላንትና ተቃዋሚው ካምፕ ሲንጫጫበት የነበረው አስመራ እንገባለን ብሏል አብይ የሚል ነውና አስመራ እንገባለን ብሏል አብይ ይላሉ። እኔ አልሰማሁም፣ እኔ አልነበሩም፣ ቪዲዮ ላይም አላየንም። ግን ከመጣሽ ማርያም ታምጣሽ ብለን እናወጋለን። ጠቅላይ ሚኒስትሩ ትላንትና አንድ አይ፣ ሊዝ የሚገባ ጉዳይ አንስተው ነበረ ከሰማችኋቸው። ይኸውም ህወሓት ከሰሞኑ ስሌ የነበረው እኔ ማክሲመም የሆነ የጦርነት ትንኮሳ እያደረገን መንግስት ደግሞ ማክሲመም የሆነ ትግስት እየታገሰ ነው። ይህን የሚታገሰው መንግስት አቅሙን ስለሚያቅ ነው። አቅሙን ከተጠቀመ የሚፈጠረውን ስለሚያቅ ነው። ለምሳሌ አሁን ሰባ ሰማንያ ኪሎ የሆነ ሰው 30 ኪሎ የሆነ ሰው ላይ እጁን አይሰነዝርም። ቢሰነዝረው ምን እንደሚሆን ያውቃል። ቢመታው ምን እንደሚደርስበት ጠንቅቆ ያውቃል። አይሰነዝርበትም። የምትጋጠመው በኪሎ ነው። አሁን ከህዋት ጋር መጣላት መቆሸሽ ነው ትርፉ። እሱ ይታወቃል። እሷ ታሪኳ ቆሻሻ ነው፣ ታሪክን ነው የምታቆሸሸው። እሷ ታሪኳ ብልሹ ነው፣ ታሪክን ነው የምታበላሸው። ሌላ ትርፍ የለም? ሌላ ምንም እንትን የለም። እና ምና ሻዕቢያ መሄን ያውቃል አስመራ እንገባለን አለ የሚሉ ሰዎች አስመራ ይገባል የሚል ስጋት ስላላቸው ነው። ማድረግ እንደሚችል ያውቃል። ባይ ዘዎች ያውቃሉ፣ በደንብ ነው የሚያውቁት። የአብይ መንግስት የጸጥታ ተቋማት ሪፎርም የማድረግና የመፈጸም አቅም ከፍ ያለ ነው። ትናንትና ምስል ነበር። ግማሽ ቀን ላይ ፈጅ ይችላል። ጦርነት አያስፈልግም። ጠቅላይ ሚኒስትሩ የባህር በር ጉዳይ የህልውና ጉዳይ ነው። የማንም ጎረምሳ አያንበረክከንም፣ አልፈን አልከሱ ማንም አያንበረክከንም በረክከንም ብለዋል። እንደዚህ የባህር ብር ጉዳይ ፖለቲካ አናድርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም። እንደ ሰው ማዳበሪያ ሲገባ ነዳጅ የቆመ ነዳጅ ሲገባ ውሃ እየቆመ የሚባል አይነት አካሄድ ኢኮኖሚ እያደገ ሲሄድ ስለማያዋጣ እነሱ ልክ እንደኛ ማሰብ አለባቸው እዚ የእኛ ምርጫ ሰላም ነው በቢዝነስ ህግ ሊፈታ ይችላለን እናስባለን መጨረሻ መቋጫው መቋጫው የኢትዮጵያ ተፎካካሪ ፓርቲዎች ማወቅ ማመን ያለባችሁ ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ፣ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያ ለመበተን ኢትዮጵያን ይፈልጉ ነበር ላለፉት መቶ ዓመታት። አሁን የሚፈልጉ ሰዎች አሉ፣ እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ይህው ነው ማንም አንበረክከንም ውስጥ ምናልባት ማንም ለሀገሬ ሕልውና ከማደርገው ትግል ውስጥ የሚያስቀረኝ የለም የሚል ማሪያዊ በለው ፍካሪያዊ ፍቺ ልታወጣለት ትችላል። አማርኛ ረቂቅ ስለሆነ ማለት የፈለግከው አይነት ፍቺ ሰጠው። ሰም በለው ብረቃል፣ ወርቅ በለው ምን በለው የፈለግከውም በለው መዳብም በለው እልፍ ሃሳቦች አሉት። እና የባህር በር ጉዳይን ሳስታስቡ የህልውና ጉዳይ ነው ሲባል ከማድረግ ወደ ኋላ እንደማንል፣ ዓለም አሁን እያሳየን እኮ አንድ ነገር አስረግጬ ይነግራሉ። አብይ አሕመድ ካለ ያደርጋል። የዛሬ 14 15 ዓመት ጠቅላይ ሚኒስትር ሆናለሁ ሆኜም እነዚህ እነዚህ ነገሮች አደርጋለሁ ሲል የነበረ ሰው የዛሬ 14 ዓመት ያነሳቸውን ሀሳቦች አርጎ ፈጽሞ በአይናችን በብረቱ ያየ ነው ሰው የዛሬ 14 ዓመት ያነሳውን የተቆጨለትን አሁንም ደጋግሞ የሚያነሳውን የባህር በር ጉዳይ እንደሚያሳካ ያለ ጥርጥር ነው ማምነው አርጎ ፈጽሞ ስላየሁት ጠዋት ወርቅ ነው ያሉትን ማታ ጨርቅ ነው የሚሉ ገለባ ፖለቲከኞች ሜዳውን በሞሉበት በእኔና በእናንተ ዘመን ከ15 ከ16 ዓመት በፊት ያላትን ቃል ሳይለውጥ መስመሩን ሳያዛንፍ ሐሳቡን ሳያምታታ መንገዱን ሳይለዋውጥ እምነቱን ሳይቀያይር ሐቁን ሳይገለባብጥ ወደፊት የሚራመድ ሰው ያሰባትን አያደርግም ብዬ አላምንም። አብይ አሕመድ ኢትዮጵያ ትበለጽጋለች ሲለኝ የማምነው ከዛሬ ስንት ዓመት በፊት ያላትን አርጎ ስላሳመን ፕሩፍ አርጎልና አሳምኑን አርጎ አሳይቶ የአንዳንድ ፖለቲከኞች አብዶ ኩራት፣ ደረት ማበጥ፣ ልብ ማሳበጥ፣ መነፋፋት፣ ምናምን የሚመነጨው በተግባር ካለመፈተን ነው። በተግባር ሲፈተኑ አየናቸው። በሲዝን ከፋፍለው ሴራ አቀረቡ። አንድም ኢፒሶድ የተሳካል ነበር። አንድም ኢፒሶድ ላይ አሪፍ ነገር አላሳዩ። ገለባ ተዋናዎች ናቸው። በቃ ተከታታይ ድራማ አየን። አብይ አሸነፈ። አብይ ብቻ አይደለም፣ ኢትዮጵያ ድል አደረገች። ለማተረማመስ ነበር እቅዳቸው። አሁን ትንሽ ጊዜ ደግሞ ዝም ይላሉ፣ ረጭ ይላሉ። ረጭ ብለው የሆነች ቁማር ይቆምራሉ። የሆነች ማትረባ ቁማራቸውን ቆማምረው ይመጣሉ። እሱን እናያለን፣ ደግሞ እሱን እናያለን። እና አስመራ እንገባለን የምትለው ጭዌ እንግዲህ አስመራ ጻዕዳ ጠቅላይ ሚኒስትሩ ትናንትና ጦርነት እንደማይፈልጉ አሁንም ተናግሯል። ይሄ በቢዝነስ ማዕቀፍ ይሳካል ብለን እናምናለን። አብይ አስመራ እንገባለን ብሏል ይላል። ታካ አትፍራ፣ እኮ አትበጭጭ። ፍራቻ ደስ ይላል እንዴ? የሚያስበጭጫችሁ ሰው ሲገኝ እንደ ኃይለኛ ራሳችሁን አይታችሁ እንደ አብዶኛ ራሳችሁን ቆጥራችሁ ለሰው ሀገር ሉዓላዊነት ስትገረዱ ለሌላ ሀገር ባለሟልነት ቬሎ ስትጎትቱ ለሌላ ሀገር መሪ የሳሎን ውሻነት ስታገለግሉ እንዲሁ ፖለቲካችሁ ከአንጀት እስከ ጨጓራ የድውለት እንደሆነ እድሜያችሁን ጨረሳችሁ ምን እንደሚሻላችሁ አላውቅም እድሜ የማያስተምራችሁ ዘመንም የማይገልጣችሁ ከእምነትም ከጊዜም ከሀሳብም የተጣላችሁ ምን እንደሚሻላችሁ እናውቅ። ብቻ ግን የኛ ሀገር እያየናት በሚሰሩ፣ በሚያሸንፉ፣ በሚሮጡ ሮጠውም ድል በሚያመጡ ድል አምጥተውም አሸናፊ በሚያደርጉ ልጆቿ በደንብ አርጋ ኮርታ፣ ዘና ብላ፣ ከፍ ብላ፣ አንጸባርቃ እያሸነፈች መቀጠሏን እንደማይቀር እያየው የባርበር ህልውና ጉዳያችን ነው። አዎ ጉዳያችን። ያንን የምናደርገው ለምንድን ነው? አለም ስለማያስተማመን፣ ዙሪያችንን በሙሉ የከበበን እሳት ስለሆነ፣ ያ እሳት ቢቀጣጠል እናንተ ስለማታስጥሉን ስለማታድኑን፣ አይደለምኛን እራሳችሁን ስለማታድኑ እራሳችሁን የማዳን ቁመና እንኳን ስለሌላችሁ፣ እኛስ ያንን ቁመና እየገነባን ስላለን እሱን ፕሩፍ ማድረግ ደግሞ እንችላለን። ስለዚህ እንደዛ አርጋችሁ እዩት፣ እንደዛ አርጋችሁ ተመልከቱት። በዚህም ተባለ በዛ በዛም ወጣ በዚህም ገባ በዚህም ሾለከ በዛም ሾለከ፣ ቀኝም ነፈሰ ግራም ነፈሰ፣ አጉል ትቢቱ ያው ተነፈሰ። ሌላ ነገር የለም። እንደዛ ብሎ ማሰብ እንደዛ ብሎ መቀጠል ሸጋ ነው። እችን ጉዳይ ከዚህ አንጻር ፈትሿት፣ ከዚህ አንጻር ተመልከቷት፣ ከዚህ አንጻር

ታሸንፋለች ከወርቃማ ልጆቿ ጋር እንደ ልማዷ ኮን ምለዋል። እንደ ልማዷ ታሸንፋለች። እንደዛ ነው እና ከዛ አንጻር ተመልከቱት። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ዮሐንስ ኮነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለው የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውዴ ዮሐንስ ኮነር ቤተሰቦች ቸር ቆዩን። እየነገሰ ይበለን።